እዚህ ጋር መነሻ ቦታ ነው። መነሻ ቦታ ነው። ሹፌር ተፈራ እዚህ ጋ ነው እንግዲህ ፈተናውን እንግዲህ የሚጀምሩበት ቦታ አነሳስተጣል መነሻ ቦታ

ዝባራ ፍያሩ ይሄ ነው እንግዲህ፣ ሚስተር ጌጡ ይባላሉ። በቃ ይቀጥሉ እንግዲህ። አሁን አሁን እንደፈለግና ማውጣት